አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ስምንት በዚህች ቀን የይሁዳ ምትክ የሆነ ሐዋርያ ማትያስ የእረፍቱ መታሰቢያ ሆነ። ታዲያ ይህ ሐዋርያ ሐዋርያት እጣ ተጣጥለው ወደ ተለያየ የዓለም ክፍል በተዘዋወሩ ጊዜ ሐዋርያ ማትያስ የደረሰው አገር። ሰዎች ናቸው። ነገር ግን የሰዎችን ሥጋ ወደሚበሉ አገር ደረሰው። ታዲያ እነኛ ሰዎችም ማትያስ ሐዋርያን ይዘው አሰሩት። ሁለቱ አይኖቹንም አወጡ፣ በእስር ቤትም አኖሩት። ከዚያም በእግዚአብሔር ኃይል ሐዋርያ እንድርያስ ወደ እርሱ ደረሰ። ሌሎች የታሰሩ ሰዎችንም አውጥተው እነኛ ሰዎችን የሚበሉ ሰዎች በማያዩዋቸው ቦታ አደረሱ። ነገር ግን ሁለቱ ማትያስና ሐዋርያ አንድሪያስ ለሰዎቹ ተገለጡላቸው። ከዚያም በኋላ ያዟቸውና ብዙ መከራን አደረሱባቸው። እነኛም እነኛ ክፉ ሰዎች ከክፉ ስራቸው ይመለሱ ዘንድ ወደ እግዚአብሔር ጸለዩ። እግዚአብሔርም ከምድር ውሃን አፈለገ። ያ ውሃም በእነኛ ሰዎችን በሚመሉ አገር ላይ በሚበሉ አገር ላይ ከፍ ከፍ አለ፣ ሰዎችን ሁሉ እስከ አንገታቸው ድረስ ሸፈነ። እኚህ ሰዎችም ወደ እናአንተ አምላክ ጸልዩልንና በእናአንተ አምላክ እንመለሳለን አሉ። ማትያስና አንድሪያስም ጸለዩ፣ ያ ውሃም ጠፋ። እነኛ ሰዎችም በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ውሃውም ወደ ነበረበት ተመለሰ። በሀገራቸውም ሰላም ሆነ። በአብ በወልድ በመንፈስ ቅዱስ አጥምቆ ጌታ መድኃኒታችን ኢየሱስ ክርስቶስን ወደ ማወቅ መለሳቸው። ከክፉ ስራቸውም ተመልሰው እንደ ሰው መኖር ሆኑ፣ ሰውን መብላት ተዉ። ታዲያ ሐዋርያ ማትያስ ተመልሰው እንድርያስም ተመልሰው ያገለግሏቸው ዘንድ ለመኗቸው። ሐዋርያ ማትያስም ወደ ደማስቆ ሄደ። በዚያም ክፉ ሰዎች ያዙትና በብረት አልጋ ላይ አስተኝተው ከስር እሳትን አነደዱ። እግዚአብሔርም ከአንዴም ሁለቴም ሶስቴም ማደ ነው። ይህን ድንቅ ታምር አይተው በኋሪው ቅዱስ ማትያስ አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክ እናምላለን አሉ። አምነውም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ታዲያ ተጠምቀውም ሳለ እግዚአብሔርን በማምለክ በጽኑ በጥኑ ክርስትና ኖሮ ሐዋርያ ቅዱስ ማትያስም ወደ አይሁዶች ሀገር ወደምትሆን ፊላዎስ ወደምትባል ሀገር ሄዶ በዚያ መልካም አገልግሎትን ተጋድሎ በዛሬ ዕለት አርፏል። በእውነት የዚህ ሐዋርያ በረከቱ፣ ረድኤቱ ትደርብን ምልጃዋ ትለየን። ሰላም ለማትያስ ዘተሐሬ ወተፈቅረ